አረበኛ ትርጉም በአማርኛ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ የነጁ ዩቲዩብ ቤተሰቦች፣ ዛሬ በክፍል መቶ ስድስት ተገናኝተናል። ላይክ፣ ሸር፣ ሰብስክራይብ በማድረግ እስከ መጨረሻው አብረውን ይቆዩ። ዛሬም የምንማማረው የኩሽና ወይም የኪችን የመጥባህ እቃዎች ነው። እና ዛሬ የምንጀምረው ከዚህ ነው። አብረውኝ ቆዩ። ላይክ ያድርጉ፣ ሰብስክራይብ ያድርጉ፣ ሸር ያድርጉ። አኪል አኪል አኪል ምግብ አኪል ምግብ አከልት አከልት በላሁ አከልት በላሁ ኤሽ አኩል

አንዳንዴ ቢስማርም ይሉታል። በነገራችን ላይ ቁርንፉድን ማለት ነው። ቢስማር ይሉታል፣ ጉርንፉድም ይሉታል። የተፈጬ ቁርንፉድ ፍልፍል አስዋድ መትሆን፣ ፍልፍል አስዋድ መትሆን። የተፈጬ ቆንዶ በርበሬ ዘይት ዘይት ነው። በእኛም በአረበኛም ዘይት ዘይት ነው። ሚልህ ጨው፣ ሚልህ ጨው።

በሰል መትሖን፣ በሰል መትሖን፣ የተፈጨ ቀይ ሽንኩርት። ሃዋንዲ፣ ሃዋንዲ ሙቀጫ፣ ሃዋንዲ ሙቀጫ። ሰኪን፣ ሰኬን፣ ቢለዋ፣ ሰኪን ቢለዋ። ጣዋ፣ እዚ ጋ ጣዋ መጥበሻ ነው። ሌላም አለው፣ ሳጅ ልታል ሳጅም መጥበሻ ነው እዚህ ጋር ግን ለዛሬ ጣዋ ጣዋ መጥበሻ ጊደር ጊደር ጊደር ብረት ድስት የዛሬው ክፍል ይህን ይመስል ነበር። ነጁ ዩቲዩብ ላይክ፣ ሸር፣ ሰብስክራይብ በማድረግ አብራችሁ ስለቆያችሁ አመሰግናለሁ። አሁንም ሁሌ እንደምላችሁ ያላችሁን አስተያየት በኮሜንት ንገሩኝ። በየአካባቢው ብዙ አይነት አረበኛ አለ። የማውቀውን አስተምራለሁ፣ የማላውቀውን ደግሞ ለመማር ዝግጁ ነኝ ማለት ነው። እስካሁን ድረስ ላይክ ካላደረጉ ላይክ ያድርጉ። ሰብስክራይብ ካላደረጉም ሰብስክራይብ ያድርጉ። ለወዳጅ ዘመዶም ሸር ያድርጉ። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። መልካም ቀን። ወሰላሙ አሌይኩም